አሰላሙ አሌይኩም ወራህመቱላሂ ወበረካቱ፣ ውድና የተከበራችሁ የሙስማኤል ቻናል ቤተሰቦች፣ እንዴት ናቸው? ሰላም ናቸው። አለሁ ከኔ ጋር አልሐምዱሊላ። ከብዙ ጊዜ ከቪዲዮ ቆይ ከመጥፋት በኋላ እንግዲህ በቪዲዮ መጥቻለሁ ማለት ነው። ቪዲዮ ብዙም አይመቸኝም፣ ለዛ ነው ቅርታ ጠይቃለሁ ቤተሰቦች። እና ዛሬ ምንድና ያመጣሽ ካላችሁኝ ትልቅ ደስታ አለኝ ለጓደኛዬ የስደት ጓዴ ማለት ነው መካነ ሰላም ቲዩብ፣ በጣም ደስ ብሎኛል ማለት ነው። ብዙ ነገር ሁነን ብዙ ነገርን አሳልፈን ስደት ላይ ሁነን በጣም ብዙ ነገሮችን ነው የምናሳልፈው። ከማዳም ጋር ድብብቆሽ እንትን እያለን ሰዓታችንን እየሞላን ምን ብለን ነው ይህን ዩቲዩብ እንግዲህ የምንከፍተው የከፈት ነው እና ለብዙዎቻችን ጥንካሬ የምትሆኝ እህታችን ነሽ። ከስራ ጋር ቀና ደፋ እያልሽ ከማዳም ጋር ድብብቆሽ እየተጫወትሽ እንደዚህ አይነት እንትን ላይ በመድረስሽ እኔ በጣም ነው ደስ ያለኝ ማለት ነው እና ይገባሻል ደግሞ ማለት ነው እና በዚህ ጊዜ ሰው በሆነ ባልሆነው ነገር በተጠመደበት ሰዓት አንቺ ደግሞ ቻናልሽን ለማሳደግ የምታደርጊው ጥረቶች በጣም ብዙ ናቸው እና ውስጥ እግራችን እየተቃጠለ እየደከመን ከመደማመር አንስቶ እስከ ምን ልበላችሁ፣ እና ያው ታቁታላችሁ ብዙ ነገሮችን እና እንደዛ የሆንን ነው ይህንን ሰዓት ሞልተን ከዛ ደግሞ አራት ሺ አራት ሺህ ሰዓት በቃ በጣም ብዙ ፈተናዎችን አይተን ነው እና ሌሎቻችሁም አዲስ የሆናችሁ የምከፍቱ በቃ ተስፋ መቁረጥ እንደሌለባችሁ ሰው የደረሰበት ቦታ እንደምንደርስ መድረስ እንደምንችል ያሳየሽ ነሽ። እና በጣም ነው የምናመሰግነው ለእኛ ማራያ ስለሆንሽ ጥሩ ነገር ደግሞ እንደምትሰሪበት ቻናልሽን አገርሽ ገብተሽ ጥሩ ነገር ሰርተሽ እንደምታሳየን ተስፋ አደርጋለሁ ማለት ነው እና ውድ ቤተሰቦቼ፣ ብዙ ነገሮች አሉ የማይመቻቹ፣ ስልካችንን እንኳን ይዘን ሲያዩ የማይደሰቱ ማዳሞች አሉ። እንኳንስ ሌላ ዩቱብ ከፍታ እንደዚህ እንደዚህ ተውና ማለት ነው ስልክ ይዘን ከጓደኞቻችን ጋር ስናወራ የማይወዱ ማዳሞች አሉ። እና እንደዛ ሆኖ እዚህ ጋር መድረስ ደግሞ በጣም የሚያስደስት ነው። በጣም የሚያስደስት ነው። እና እኔ በበኩሌ ለአንቺ በጣም ነው ደስ ያለኝ መካነ ሰላምዬ በጣም ብዙ ፈተናዎችን አልፈሻል። ሰዓት ሲቀንስ ሰቡንም እንትኑንም ሲያነሳብሽ በጣም ብዙ ነገሮችን አሳልፈሻል። አሁን እንግዲህ ከሁሉ ነገር አልፈሽ ወደ መቶ ኬ እንደምትገቢ ጥርጥር የለኝም በቅርቡ። እና አበረታቷት፣ ጎበዝ፣ በርቺ ጀግና ነሽ ብላችሁ አበረታቷት ማለት ነው። ሀምሳ ሺኬ መግባት ማለት እኔጃ፣ እኔ ብርቅ ነው የሆነብኝ ማለት ነው። ለእናንተ አላቅም፣ ለእኔ ግን በጣም ብርቅ ነው የሆነብኝ። አይደለም ሶስት ሺ ይህን አስር ሺህ ለመድረስ እኔ በጣም ብዙ ደክም ያለው ማለት ነው እና እንሻላህ። እኛም ደግሞ አንቺን አይተን በርትተን ደግሞ ትልቅ ደረጃ እንደምንደርስ ተስፋ አለን። በቅርቡ ደግሞ የመቶ ሺ ኬውን ምን ነበረ ሲልቨሩን ወስደሽ እንደምናየሽ ተስፋ አደርጋለሁ የኔ ቆንጆ እና በርቺ፣ ጠንክሪ፣ ከዚህም በላይ ይገባሻል። ሌሎቻችሁም የስደት እህት ወንድሞቼ ጠንክሩ፣ በርቱ። ከጠነከርን ከበረታን የማንደርስበት ቦታ የለም ማለት ነው እኛ ወደ እኛ መጥተው የሚያዩ ላይክ እንኳን የሚያረጉ ኮሜንት እንኳን የሚጽፉ በሌሉበት ባዶ በሆነበት እኛ ግን እርስ በርሳችን ተፈላልገን የእኛ ቤት ባዶ ሆኖ ሌላ ቦታ ሂደን የምናደምቅ በጣም ብዙዎች አለን ማለት ነው እና እስቲ እኛም አገር የገባን ደግሞ አበረታቱን። እኔ አሁን አገር ነው ያለሁት። ዳታ በግዢ ነው ኢንተርኔት፣ ሁሉ ነገር አስቸጋሪ ነው። እኔም በላይቭ ነበር እመጣለሁ ያልኩት አሁን ሲያስቸግረኝ ነው በቪዲዮ የመጣሁት ማለት ነው እና ብዙ የሚያስቸግሩ ነገሮች አሉ። መብራት ይጠፋል። ብቻ አልሐምዱላህ ነው። እና ያያ ነገር ባለበት እኛ ቪዲዮ ሰርተን ላይቭም ገብተን ምን ስንል የሚያይልን ስናጣ ደግሞ ተስፋ እንቆርጣለን ማለት ነው። በእርግጥ እኔ ብዙ ያልተመቻቸልኝ ነገር ስላለ እስካሁን እንደገባው አካባቢ ነበር እንጂ እስካሁን በኔ እንትን ላይ ብዙም ነገሮች እያሳየው አይደለም። ኢንሻላህ ለወደፊቱ ወደፊቱ ጥሩ ጓደኛ ስደት ላይ ነው ያላችሁት የኔ ጓደኞች አብዛኞቻችሁ፣ በምትመጡ ሰዓት አብረን ሰርተን አብረን አንድ ላይ እየሰራን ምንድን ነው ዩቱብ ላይ እንደምንወጣ በቪዲዮ ተስፋ አድርጋለሁ። ኢንሻአላህ በሀገር የሌላችሁ ሁላችሁም አላህ በሰላም ለሀገራችሁ አውጥቷችሁ የለፋችሁበትን በስርዓቱ ደግሞ ሰርታችሁ ለማየት ያብቃችሁ። ሁሌም ቢሆን እዛ ሆነን አገሬ ስገባ እንዲሰርቼ እንዲሰርቼ ነው የምንለው ማለት ነው። ኢንሻላህ አገር ደግሞ ስንገባ የማይመቻችሁ ነገሮች እንዳይገጥሙን ዱዓ ማድረግ ነው ያለባችሁ ማለት ነው። ውድ እህቶቼ፣ በሰላም አላህ ለሀገራችሁ ያብቃችሁ እና አብረን እንድንሰራ ማለት ነው። ጓደኛ ያስፈልጋል። የዩቱብ ስራ ለብቻ የሚሆን አይደለም። አብሮ የሚሰራ በጣም ብዙ ነገሮች አሉ እንደምታዩት ማለት ነው። እኔ ደግሞ የለኝም የዩቱበር ጓደኛ የለኝም ኢንሻላህ ይኖረኛል ወደፊቱ ብዬ ተስፋ አደርጋለሁ ማለት ነው። እና እህቶች እና ወንድሞቼ ያሰባችሁት ተሳክቶ በሰላም ለሀገራችሁ እንዲያበቃችሁ እኔም ዱአዬ ነው ማለት ነው። የዘወትር ዱአዬ ነው። አላህ ሰላም ያስገባችሁ ለሀገራችሁ ያብቃችሁ። መካነ ሰላምዬ አንቺ እንኳን ደስ አለሽ ብያለሁ።